ወንድማችን ፊራኦል በእኔ አማካይነት ለተቸገሩ ወገኖች ሁለት ጊዜ ድጋፍ አድርጓል። እኔ ጋር ለተቸገሩ ሰዎች እንዲያደርስ የላከው አደራ በታማኝነትና በሐቀኝነት እሱ ለላካቸው ወገኖች በትክክለኛው መንገድ በትክክለኛው ሁኔታ አደራውን አድርሻለሁ። ወንድማችን ፊራኦል እኔ ጋር ሁለት ጊዜ በእርዳታ ጉዳይ ተገናኝተናል አለ ብያቸዋለሁ። ከዚህ ውጭ ግን ወንድማችን ፊራኦል በእርዳታ ጉዳይ ብቻ ሳይሆን ከኔ ጋር የሚገናኘው እንደ ቤተሰብ፣ ለእኛ የቅርብ ቤተሰብ ወዳጃችን ነው። ከወንድማችን ፊራኦል ትቻ ጋር ዛሬም ሰላም ነን፣ ዛሬም እንደዋወላለን፣ ዛሬም እንነጋገራለን። ምንም አይነት ጥላቻ፣ ምንም አይነት ክፍተት፣ ምንም አይነት መካከላችን እንደ ተፈጠረ አለመግባባት የለም። ዛሬም ሰላም ነን ወንድሞች። ሀና መርሃ ጽድቅ ከባድ የሚባል ሀዘን እንደ ገጠማት ያገኘናቸው መረጃዎች ይጠቁማሉ። ተዋናይዋ እጅግ የተረጋጋች መልካም ጠባይ ያላትና ደርባባ ቁም ነገረኛ አዋቂ ሴት እንደሆነች በርካቶች መሰክሩላታል። እናንተም በተለያዩ ቃለመጠይቆች ላይ ስትመለከቱ ይህንን እንዳስ